አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝ የሆኑ መደመጥ ያለባቸውን ትኩስ መረጃዎችን ወደ እናንተ ልናደርሳቸውና ልናስደምጣቸው ሰዓታችንን ጠብቀን ተገኝተናል። እንግዲህ ከነዚህ መረጃዎች መካከልም በተለይ የአረብ ሀገራት አውሮፓ እንዲሁም ደቡብ አፍሪካም ሆነ ከየትኛውም ዓለም ጫፍ እስከ ጫፍ ለሥራ ከሀገር ቤት ወጥታችሁ ምናልባትም በማቋረጥም ሆነ በበቃኝ ወደ ሀገር ቤት ለምትገቡ ኢትዮጵያኖች ሁሉ ከዚህ ጋር ተያይዞ መደመጥ ያለበትን ጥብቅ የሆነ ሙሉ መረጃና ሙሉ ዝርዝር ወደ እናንተ እናደርሳለን። እንዲሁም የኢትዮጵያ ሠራተኞች ማኅበራት ኮንፌዴሬሽን አንድ አዲስ መግለጫ ማውጣቱን ይህንን በተመለከተና በሚሊዮኖች የሚቆጠሩ ኢትዮጵያን ሰራተኞችን በተመለከተ በተለይ ይህ ተቋም የበርካታ ኢትዮጵያንን እምባ ጠባቂ በመሆን ይታወቃል። ሙሉ ዝርዝሩን ታደምጡታላችሁ። በመጨረሻም አንገብጋቢው ጉዳይና ወሳኝ ስለሆነው የበርካታ ኢትዮጵያንን ስሜት የጫረና ያሳዘነው ከጅቡቲ ለቀው ሊወጡ ሶስት ቀናት ብቻ ስለቀራቸው ምስኪን ኢትዮጵያውያኖች በተመለከተ አዲስ የወጣው መረጃ እውነት የቀነ ገደቡ ተራዝሟል ወይስ ተወስኗል? በዚህ ሶስት ቀናት ውስጥ ቤት ንብረታቸውን ጥለው የሚሉትን ዝርዝር መረጃ እናደርሳለን። በቅድሚያም እንግዲህ በዛሬው ዕለት በተለያዩ የዓለም ሀገራት የአውሮፓ በተለይ በተለይ በአረብ ሀገራት ያላቸው ኢትዮጵያኖች በሙሉ እናንተን የሚመለከት እጅግ ጥብቅ የሆነ መረጃ ወጥቷል። ጆራችሁን ከፍታችሁ ማድመጥ ይኖርባችኋል። እንግዲህ ባለታሪኳ ወይዘሪት በላይነሽ በዶሪ የተባለች እህታችን በቤሩት ሀገር ስትሰራ ቆይታ ወደ ሀገር ቤት የተመለሰች እጅግ በጣም አሳዛኝ በዛሬው እለት የወጣ መረጃ ነው። ቦሌ ዓለም አቀፍ አውሮፕላን ማረፊያ ስትደርስም አራት ተጠርጣሪዎች የሜትር ታክሲ አገልግሎት ሰጪ በመምሰል ኮድ ሁለት አዲስ አበባ ታርጋ ቁጥር ቢ96905 በሆነ ኮሮላ መኪና አሳፍረዋት ከቦሌ ወጡ። ከዚያ ትንሽ እንደሄዱ ትራፊክ መጣብን እንዳየዘን እዚህ ጋ ውረጅና ማዶ ተሻግረሽ ትሳፈሪያለሽ ይሏታል። ተበዳይ የተባለችው ይህንን ሰምታ ስትወርድ ሻንጧን ይዘው ሹዋሹዋ የዘረፋ ወንጀል ፈጽመው ያመልጣሉ። ይህ ነገር ሲሆን አንድ ጉዳዩን ባይነ ቁራኛ ሲከታተል የነበረ እግረኛ የመኪናውን ሰሌዳ በፎቶግራፍ አንስቶ በስልኩ ለኢትዮጵያ ፌዴራል ፖሊስ ትራፊክ ቁጥጥርና አደጋ ምርመራ አመራር አባላት ይሰጣል። የትራፊክ ፖሊስ የደረሳቸውን መረጃ መሠረት በማድረግ ተጠርጣሪዎችን በጂፒኤስ በመከታተል አራቱም ተጠርጣሪዎች ልደታ አካባቢ በቁጥጥር ስር መዋላቸው ነው የተገለጸው። የግል ተበዳይ ወይዘሪት በላይነሽ ንብረታቸውንም ተረክበዋል። በርግጥ እንግዲህ ሰባት ተች እስክሪን የሞባይል ስልኮች ሁለት በተን ስልክ በተለያዩ ግራፍ የተሰረቀ 84485 ብር 5 በ5 መቶ ሪያል አንድ ባለ 200 ሪያል 3 ባለ 10 ሪያል 2 ባለ 5 ሪያል ኖቶች መያዙን ከኢትዮጵያ ፌዴራል ፖሊስ በዛሬው ዕለት ከቲክቫ ኢትዮጵያ አስነብቦናል። ይህ ትምህርት በብዙ ኢትዮጵያኖች ላይ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ ጉዳይ ነው እያልን ወደ ቀጣዩ መረጃችን እናምራ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አሁንም በሚሊዮን የሚቆጠሩ ኢትዮጵያን ሰራተኞች የኑሮ ሁኔታ አሳሳቢነቱ ቀጥሏል ሲል አስታውቋል። ኮንፌዴሬሽኑ ይህንን ያለው በመጪው ሐሙስ በዓለም አቀፍ ደረጃ ለ136ኛ በኢትዮጵያ ዳግም ለአምሳኛ ጊዜ የሚከበረውን የሰራተኞች ቀን አስመልክቶ በሰጠው ጋዜጣዊ መግለጫ ነው። ኢሰማኮ የዋጋ ግሽበት የደሞዝ ተከፋዮችን የመግዛት አቅም በእጅጉ እንዳዳከመ ነው የተናገረው። ዝቅተኛ የደሞዝ ወለል እስካሁን አለመወሰኑን ያስታወሰው ኮንፌዴሬሽኑ ሰራተኞች የሚከፍሏቸው ደሞዝ አነስተኛ ሆኖ እያለ ከፍተኛ የገቢ ግብር ስለሚቆረጥባቸው መሰረታዊ ፍላጎታቸውን እንዳያሟሉ አድርጓልም ብሏል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን አንዳንድ አሰሪዎች የማህበር መሪዎች ለአባሎቻቸው ስለቆሙ ወይንም ለአባሎቻቸው መብት ስለተከራከሩ ብቻ ከስራ ይባረራሉ፣ ይዋከባሉ፣ ወይንም ራቅ ወዳለ ቦታ እንዲዘዋወሩ ይደረጋሉ ብሏል። ኑሮ የከበዳቸው ተቀጣሪ ሰራተኞችን በተመለከተ ከዚህ ቀደም ለጠቅላይ ሚኒስትር የተላከ ጥያቄያችንን በተመለከተ በተደረገው ውይይት ጥያቄያችን ተቀባይነት አግኝቶ ለሚመለከታቸው ሚኒስትሮች ተላልፎ ተሰጥቷል። ሆኖም የተወሰኑ ጥያቄዎች ምላሽ ያገኙ ቢሆንም መሰረታዊና ቁልፍ የሆኑ የሰራተኞች ጥያቄ አልተመለሱም ሲሉ በዛሬው ዕለት መረጃውን ከሸገር ኤፍኤም በኩል አግኝተን ወደ እናንተ አድርሰናል። በሌላው መረጃችን ከሰሞኑ እጅግ በርካታ ኢትዮጵያውያንን ቅስም ሰበረ። በጅቡቲ የሚኖሩ ኢትዮጵያውያን ከሀገራቸው እንዲወጡ ወይም ከአገር እንዲወጡና ወደ ኢትዮጵያ እንዲመጡ በሚለው ጉዳይ በዛሬው ዕለት የወጣው መረጃ ምን ይመስላል? የጅቡቲ መንግስት በሀገሩ የሚሰሩ ሰነድ አልባ ኢትዮጵያውያንን በፈቃዳቸው ለቀው እንዲወጡ፣ እንደዛ ካልሆነ ግን የግዳጅ አፈሳ እንደሚጀመር ማስታወቁ ይታወሳል። ቲክቫህ ኢትዮጵያ ውሳኔውን አስመልክቶ በጅቡቲ የሚገኙ ኢትዮጵያውያንን ምን ላይ ይገኛሉ ሲል የተለያዩ ኢትዮጵያኖችን እያነጋገረ ይገኛል። አስተያየታቸውን የሰጡት የጅቡቲ ነዋሪ የሆኑት ኢትዮጵያዊ አቶ ኑሩ አሰፋው መንግሥት የዜጎችን ስቃይ ለመቀነስ በዲፕሎማሲያዊ አካሄድ ጣልቃ መግባት አለበት ባይናኝ ናቸው። እርሳቸው በጅቡቲ በሕጋዊ መንገድ እየኖሩ መሆናቸውን የጠቀሱት አስተያየት ሰጪው ነገር ግን ሕጋዊ ሰነድ የሌላቸው ኢትዮጵያውያን እጅግ በርካታ እንደሆኑም ተናግረዋል። ከዚህ ውስጥ ሰላሳና አርባ ዓመት የኖረ ትላልቅ የንግድ ድርጅቶች የከፈቱ፣ ሀብትና ንብረት ያፈሩ፣ አግብተው የወለዱ ኢትዮጵያውያን አሉ ብለዋል። በአሁኑ ጊዜ ህዝቡ በከፍተኛ ግራ መጋባት ውስጥ ነው ያለው። በሶስት ቀናት ውስጥ የሚይዝ የሚጨብጠው ነገር የለም ማለታቸውን ገልጸዋል። በተገለጸው ማስታወቂያ መሰረት መመዝገብ የጀመሩም አሉ፣ በመኪና መውጣት የጀመሩም አሉ። ነገር ግን አብዛኛው ምንም አይነት እንቅስቃሴ እያደረጉ አይደለም። አሁን ሦስት ቀን ብቻ ነው የቀረው። በአውሮፕላንና በባቡር መውጣት አትችሉም፣ ህጋዊ የጉዞ ሰነድ ካልያዛችሁ ከጅቡቲ ውጡ የሚሉ ጉዳይ የተሳሳተ ይመስላል። በጅቡቲ የኢትዮጵያ ኤምባሲና የውጭ ጉዳይ ሚኒስትር የዜጎችን ስቃይ የሚቀንስበትን መንገድ ማመቻቸት አለባቸው። ወደ ሀገራቸው ከተመለሱም በኋላ የሚቋቋምበት ዕድል መመቻቸት አለባቸው ሲሉም አክለዋል። አፈሳ ከተጀመረ አደገኛ ነገር ነው። ተይዘህ ወደ ማቆያ ትገባለህ። ከዚያ በግድ ተጭነህ ትባረራለህ። ንብረት አትይዝም፣ ገንዘብህን አትሰበስብም፣ ቤተሰብህን የመሰናበት እድል አይኖርህም። ካለህበት ሁሉ ተለቅመህ ነው የምትወሰደው። የቤት ሰራተኞች አሉ። ደመወዛቸውን እንኳን በወቅቱ አይሰጧቸውም። ደሞወዝ ሳይዙ ሊባረሩ ነው ማለት ነው። መንግስት እንዲደርስላቸው ነው የምማጽ ነው ሲሉ መናገራቸውን ከቴክፋ ኢትዮጵያ በኩል እጅግ በጣም ውስጤን የነካኝ ሀሳብ ነው። እናንተ እንግዲህ የሚሰማችሁን ሀሳብ አስተያየት በኮመንት አስነብቡን እያልን ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። ለህዝባችሁ ሰላም፣ ለሀገራችሁ አንድነት ጸሎታችሁ፣ ዱአችሁ አይለይን እያልን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላህ።